ሳዑዲ አረቢያ አሰብን ለመቆጣጠር ያቀረበችው መደለያም ኢትዮጵያን የሚያወድሰው የእስራኤል ድጋፍም ሳውዲ አረቢያ አፍሪካ ቀንድ ያላትን ተጽዕኖ ለማሳደግ በምታደርገው ጥረት አሰብን ምርጫዋ እንዳደረገች ተሰምቷል። ይህ መሆኑ ደግሞ ኢትዮጵያ የይገባኛል ጥያቄ የምታቀርብበትን አሰብ ወደብ ለመዘወር በምታደርገው ጥረት ላይ ሌላ ተግዳሮት ሆኖ ተከስቷል። እርግጥ ነው ሳውዲ አረቢያ ዛሬ ላይ ለኢትዮጵያ ቀዳሚ ከሚባሉት ወዳጅ ሀገሮች ተርታ የምትሰለፍ ናት። ይሁንና ሀያላኖቹ አፍሪካ ቀንድ ላይ ለሚያደርጉት ፉክክር ኤርትራ በመሐመድ ቢን ሰልማን አስተዳደር በኩል ተመራጭ መሆኗ ነው የተነገረው። በዚህ ረገድ ኢትዮጵያ በተለይም እንደ አረብ ልያ ያሉ አማራጮች ልትጠቀምባቸው እንደሚገባ የዘርፉ ምሁራን ይመክራሉ። አረብ ሊግ ከዚህ በፊት ኢትዮጵያም ከታላቁ ሕዳሴ ግድብ ጋር በተያያዘ ከግብፅ ጋር ባካሄደችው የድርድር ሂደት ላይ ለግብፅ የወገን አቋም ሲያንጸባረቅ ተስተውሏል። ታዲያ አሁንም ቢሆን ኢትዮጵያ የሊጉ አባል እስካልሆነች ድረስ ያለመችውን የወደብ ባለቤትነት በቀላሉ የማሳካቱ ነገር ከወዲሁ ትልቅ ተግዳሮት እንደሚገጥመውም የሚያነሱ አሉ። እኛም በዛሬው ጥንቅራችን ሰሞነኛውን የሳውዲ አረቢያና የኤርትራ ጥምረት በቀጠናው ላይ የሚያሳድረውን ተጽዕኖ ልንዳስስ ወደናል። አብራችሁ ዝለቁም። ውድ የሁሉ ዴሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጣበዝ ሰቡን ወዳጅ እያድ ወደመጠጆ እናሸዳግራችሁ አብራችሁ ዝለቁም። ቀይ ባህር የኤደን ባህረ ሰላጤና የህንድ ውቅያኖስ ማዕከል የሆነው አፍሪካ ቀንድ ዛሬም ቢሆን የሀያላኑን ትኩረት በመሳብ ላይ ይገኛል። በዚህ ረገድ በተለይም ቻይና፣ የተባበሩት አረብ ኤሚሬትስ እና ቱርክ ቀጠናውን በበላይነት ለመዘወር እያማተሩ ይገኛሉ። ታዲያ በዚህ የሀያላኖቹ ሽኩቻ መሀል ሳዑዲ አረቢያ ጥምረቷን ከኤርትራ ጋር በማድረግ አሰብን ለመቆጣጠር መወሰኗ ተሰምቷል። ይህ አካሄድ ደግሞ ኢትዮጵያ ብስታ የምትሸውን የአሰብ ወደብ ለማስመለስ በምታደርገው ጥረት ላይ ትልቅ ሳንካ ሆኖ መደቀኑ የማይቀር ጉዳይ ሆኗል። አለም አቀፍ መገናኛ ብዙሀኑ ከሰሞኑ ይዘው በወጡት መረጃ ሳውዲ አረቢያ የቢሊዮን ዶላር ኢንቨስትመንት ኤርትራ ላይ በማፍሰስ የቀጠነው ቀዳሚ አጋር ለማድረግ አቅዳለች። ይህ እርምጃ ደግሞ የሳውዲ አረቢያን ኢኮኖሚያዊና ስትራቴጂካዊ ተጽዕኖ በአፍሪካና በቀይ ባህር አካባቢ ማስፋፋት ላይ ያተኮረው የልዑል አልጋወራሽ መሐመድ ቢን ሰልማን 2030 ራዕይ አካል ስለመሆኑ ተነግሯል። ከዚህም በላይ ደግሞ ምንም እንኳ የሳውዲ ኢንቨስትመንት መሰረተ ልማቶችን ለማዘመንና ለማስፋፋት ያለመ ነው ቢባልም ፍላጎቱ ከኢኮኖሚ ልማት ባሻገር ስለመሆኑ ተገልጿል። ይኸውም በአፍሪካ ቀንድ ያለውን የኃይል ተለዋዋጭነት መልክ ሊቀይር የሚችል ለማስወገድ ጂኦፖለቲካዊ ስትራቴጂ ሊሆን እንደሚችል ተመላክቷል። ሳዑዲ አረቢያ በተለይም በኢኮኖሚያቸው ተግዳሮት እያስተናገዱ በሚገኙት የቀጠናው ሀገሮች ላይ ድጋፍ በማድረግም ጭምር ነው። በአፍሪካ ቀንድ ያሉ ወደቦችን ለመቆጣጠር ቆርጣ የተነሳችውም ጎረቤቷ የተባበሩት አረብ ኤምሬትስ በበኩሏም በዚሁ ቀጠና ላይ ትኩረቷን ካሳረፈች የሰነባበተች ሲሆን በተለይም የሶማሌው በርበራ ወደብ ላይ ከፍተኛ ኢንቨስት አድርጋለች። ይሁንና ሶማሊያ አሁን የገጠማት የውስጥ አለመረጋጋት ይህን ጥቅም የሚያስከብር ባለመሆኑም ዲታዎቹ የአረብ ሀገራት አማራጫቸውን እየቀየሩ ይገኛሉ። በዚህ ረገድ ከዚህችው ከ ሶማሊያ ተገንጥላም የወጣችው ሶማሊላንድም ሌላኛዋ የቀጠናው የትኩረት ማዕከል ሆናለች። ይህም ሆኖ ግን ቱርክ የሞቃደሾን ወደብን በማዘመን በሶማሊያ መሰረተ ልማት ላይ ከፍተኛ ኢንቨስት አድርጋለች። ከዚህም ባሻገር ቱርክ በሶማሊያ የተጠናከረ የጦር ኃይል በማሰማራት በቀጠናው ላይ የራሷ ሚና እየተጫወተ ትገኛለች። ሌላኛዋ ሀያላን ሀገር ቻይና በቤልት ኤንድ ሮድ ኢኒሽቲቭ በኩል የአፍሪካ ቀንድ ይዞታዋን ከመቼውም ጊዜ በላይ እያስፋፋ ትገኛለች። ቻይና ከፍተኛ የተባለውን መዋለንዋይ በማፍሰስ ነው በጅቡቲ ቁልፍ የሆነ የጦር ሰፈር የገነባችው። ታዲያ ሶማሊያ በዚህ ሀያላኖቹ በሚራኮቱበት የአፍሪካ ቀንድ ቀጠና ሳዑዲ አረቢያም በአካባቢው ያላትን ተሳትፎ ለማሳደግ በሚል ነው በኢትዮጵያና በኤርትራ መካከል የተደረገውን የሰላም ስምምነት የሚያፈርስ ተግባር ላይ ለመሰማራት ያለመችም። ይህ መሆኑ ደግሞ ቀጠናው በቀጣይ ሌላ አዲስ የኃይል አሰላለፍን ሊያስመለከተን እንደሚችል ተገምቷል። በዚህ ቀጠና ላይ ቁልፍ ተዋና የሆነችውና የባህር በር የሌላት ሀገራችን ኢትዮጵያ በበኩሏ በቀጠናው ላይ አስተማማኝ ወደብ ለማድረግ በትኩረት እየሰራይ ትገኛለች። ለዚህ እንደማሳያ ደግሞ በቅርቡ ከሶማሊላንድ ጋር የተደረሰውን ስምምነት ማየት በቂ ነው። ይሁንና ይህ የ ሶማሊላንድ ወደብ በምንም መመዘኛ ካየ ነው ከአሰብ ጋር ለንጽጽር የሚቀርብ አይደለም። ለዚህም ይመስላል ታዲያ ኢትዮጵያ የትኩረት አቅጣጫዋን ወደ አሰብ ያዞረችው። ኢትዮጵያ በቀጠናው ላይ የራሷን ወደብ ለማግኘት በምታደርገው ጥረት ደግሞ ከዚህ በፊት ከተባበሩት አረብ ኤሚሬትስ ና ቱርክ የገንዘብ ና የስትራቴጂክ ድጋፍ አግኝታለች። ለዚህም ነው አሁን ሳውዲ አረቢያ ከኤርትራ ጋር የገባቸው አዲስ ስምምነት በቀጠናው ያለውን የኃይል ሚዛን ሊለውጠው ይችላል የሚባለው። ሳውዲ አሁን በያዘችው አቋም ቀጥላ ድጋፏን ለኤርትራ የምታደርግ ተሆነ ወትሮ በማዕቀብ የተዳከመውን የኢሳያስ አስተዳደር ስትራቴጂካዊ አቋም የሚያጠናክር ይሆናል። ይህ መሆኑ ደግሞ ኢትዮጵያ ለምታነሳው ፍትሐዊ ጥያቄ ኤርትራ የልብ ልብ እንዲሰማትና ጥያቄዎቿን በኃይል ለማዳፈን የምታደርገውን ጥረት በተወሰነ መልኩም ቢሆን ሊያጠናክርላት ይችላል። ታዲያ ኢትዮጵያ በዚህ ረገድ ወቅቱን የዋጀ የዲፕሎማሲ ስራ መስራት እንዳለባት ነው የዘርፉ ምሁራን እየመከሩ ያሉት። ኢትዮጵያ በተለይም የአረብ ሀብታም ሀገሮችን ከጎኗ ለማሰለፍ ከዚህ በፊት የጀመረችውን የአረብ ሊግ አባል የመሆን ጅማሩ አጠናክራ መቀጠል ይኖርባታል። ከዚህ በፊት ከአባይ ወንዝ ግድብ ጋር ተያይዞም ግብጽ የአረብ ሊግን እያስተባበ የነበረች ኢትዮጵያ ላይ ተደጋጋሚ ጫና ስትፈጥር ኢትዮጵያ የአረብ ሊግ አባል ልትሆን ሊገባ እንደነበር ተደጋጋሚ ሀሳብ ሲሰነዘር እንደነበር ይታወሳል። ሊጉ ከዚህ በፊት በያዘው አቋም የግብፅና የሱዳን ውሃ ደህንነት የአረብ ውሃ ደህንነት አካል መሆኑን በመግለጽ ሀገራቱ በአባይ ወንዝ ላይ ያላቸው መብት የሚነካ ማንኛውም እርምጃ ውድቅ አድርጓል። ታዲያ ይሄው አቋም ከሰሞንኛው የአፍሪካ ቀንድ ተለዋዋጭ ጂኦፖለቲካዊ አስተላለፍ ላይ እንዳይንጸባረቅ ነው ብዙዎች ካሁኑ እያሳሰቡ ያሉት። በእርግጥ ነው ኢትዮጵያ ሽብርተኝነትን በመዋጋት ረገድ የቀጠነው ቀዳሚ ተመራጭ ሀገር ናት። ለዚህ እንደ ማሳያ ደግሞ ኢትዮጵያ በአፍሪካ ቀንድ ቀጠና ሰላምና መረጋጋት እንዲሰፍን እየተጫወተች ያለው ሚና እስራኤል እንደምታደንቅ በኢትዮጵያ የእስራኤል አምባሳደር ከሰሞኑ አስታውቋል። ኢትዮጵያ በአፍሪካ ቀንድ ላይ ቀጥተኛ ተጽዕኖ ባለው በመካከለኛው ምስራቅ ጉዳይም ሆነ በሌሎች ዓለም አቀፍ አጀንዳዎች ላይ በአብዛኛው ገለልተኝነት የተከተለ አቋም ስታራምድ ቆይታለች። ታዲያ አሁን ላይ ኢትዮጵያ ገለልተኛ ሆና የምትመለከትበት ሳይሆን አስተማማኝ ጥቅሟን ሊያስጠብቅ የሚችል አሰላለፍ ማድረግ እንደሚገባት ይገለጻል። በእርግጥ ከሰሞኑም ኢትዮጵያና እስራኤል ግንኙነታቸውን ይበልጥ ለማጠናከር ስለ መስማማታቸው ተገልጿል። በዚህም የኢፌዴሪ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከእስራኤላቻቸው ጌዲዮን ሳር ጋር በሁለትዮሽና በባለብዙ ወገን ግንኙነት የጋራ ፍላጎቶች ዙሪያ የመከሩ ሲሆን በሁለቱ ሀገራት መካከል ያለውን የረጅም ጊዜ የሁለትዮሽ ግንኙነት ይበልጥ ለማጠናከር ስለ መስማማታቸው ተገልጿል። ከዚህ በተጨማሪም የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከእስራኤል የኢኮኖሚና ኢንዱስትሪ ሚኒስተር ኒር ባርካት ጋር ተወያይተዋል። ሚኒስተር ኒር ባርካት በዚህ ወቅት እስራኤል ተወዳዳሪ የሆኑም የኢኮኖሚ ዘርፎች ስኬታማ ተምሳሌት የሆነች ሀገር ናት ብሏል። ሚኒስተሩ እስራኤል የግብርናና የምግብ ቴክኖሎጂም፣ በቴክኖሎጂ የበለጸጉ ኢንዱስትሪዎች፣ በሳይንስ፣ በጤና እንክብካቤና ዘመናዊ የማኑፋክቸሪንግ ዘርፍን ጨምረው በሌሎች ቁልፍ መስኮች ያላትን እድገት በማሳያነት ጠቅሰው ከኢትዮጵያ ጋር የጋራ ፍላጎቷ በሆኑም መስኮች በትብብር ለመስራት እንደምትሻቅ ገልጿል። የእስራኤል የንግድ ተቋማት ለኢትዮጵያ ኢኮኖሚ ልማት አስተዋጽኦ የሚያደርጉበት አቅም እንዳለም አንስቷል። ሁለቱ ወገኖች የኢኮኖሚ ትስስራቸውን ይበልጥ የሚያጠናክሩ የአሰራር ማዕቀፎችን ለመዘርጋት፣ የቢዝነስ ትስስራቸውን ለማጠናከር እና አዳዲስ የትብብር መስኮችን ለመቃ ቀጣኝነት ከስምምነት ላይም ደርሰዋል። ሚኒስተሮቹ ዘላቂ እድገትን የሚያረጋግጥ የእውቀት ሽግግርን የሚያሳልጥና የጋራ ብልጽግናን የሚፈጥር ውጤታማ ትብብር መፍጠር እንደሚገባም አመልክተዋል። ይህ በእንዲህ እንዳለ የባህረ ሰላጤው ሀገራት አፍሪካ ቀንድ ላይ ያላቸው ፍላጎት ለምን እየጨመረ እንደመጣ በተወሰነ መልኩ እንመልከትም። በመልካም ምድር ሲታይ የአፍሪካ ቀንድ ለመካከለኛው ምስራቅ እጅግ ቅርብ የሚባል ነው። ይህ ሁኔታ ደግሞ አካባቢውን ቁልፍ ቦታ አድርጎታል። በዚህ ላይ ከቅርብ ጊዜ ወዲህ ደግሞ የባህረ ሰላጤው ሀገራት የአፍሪካ ቀንድን የመቀራመጥ ፍላጎት እያየለ መጥቷል። ታዲያ በዚህ ረገድ እነሳውዲም ኤርትራና ጅቡቲ ወርደው ወደቦቻቸውን ሲያለሙ ለሸቀጥ ማራገፊያ ብቻ ይሆናል ማለት የዋህነት ነው በማለት የዘርፉ ምሁራን ይናገራሉ። በዚህም በተለይም የአፍሪካ ቀንድ አካባቢ የወደብ ልማቶች የኢኮኖሚያዊ ብቻ ሳይሆን ፖለቲካዊ እንደምታ አላቸው ይላሉ ምሁራኑ። በተለይም ዛሬ ላይ ረገብ ያለውን የየመን ጦርነት የሚያነሱ ተንታኞች በጥቅሉ የአረቡ ዓለም ሀገራት የመካከለኛው ምስራቅን ጦርነት በርቀት ሆነው ለመዘወር አካባቢው በእጅጉ አስፈላጊ እንደሆነ ይገልጻሉ። ታዲያ ለዚህ እንዲረዳቸው ደግሞ የቀጠናውን ሀገራት በተለያየ ጥቅማ ጥቅም በመደለል አላማቸውን ለማሳካት በሰፊው እየተንቀሳቀሱ እንደሆኑ ይገለጻል። ይህም መሆኑ በቀጠናው ያሉትን ሀገሮች ከፖለቲካ አንጻር ከታየም ጫና ውስጥ እንደሚከታቸው ምሁራኑ ይናገራሉ። ከዚህም ባሻገር የመካከለኛው ምስራቅ ጦርነት አድማሱ እየሰፋ መምጣቱና የአካባቢ ፖለቲካ እየተቀየረ መሆኑም የባህረ ሰላጤው ሀገራት የአፍሪካ ቀንድ እንቻል እንዲሉት አልሆነም። በተለይም ከባህረ ሰላጤው ሀገራት አንዷ የሆነችው የተባበሩት አረብ ኤሚሬትስ ካለፉት ጥቂት ጊዜያት ወዲህ አዲስ የውጭ ሀገር ፖሊሲ እየተከተለች መሆኗ፣ ከፖለቲካ ገለልተኝነት ይልቅ ወደ ፖለቲካ የተሳትፎ እየመጣች መሆኑ በቀዳሚነት ይጠቀሳል። ከዚህም በላይ የተባበሩት አረብ ኤሚሬትስ ሀገራት ከሳውዲ አረቢያ ጋር በመሆን የመን ውስጥ ያካሂዱታል በሚባለው የውክልና ጦርነት ድርጅቶቹ እንደ ኤርትራ ባሉ የአፍሪካ ቀንድ ሀገራት የባህር ኃይል ጣቢያ መገንባትን ቀዳሚ አላማቸው አድርገዋል። የዘርፉ ተንታኞች እንደሚሉት የባህረ ሰላጤው ቡድን ሀገራት አንዱ ከሌላኛው ወገን ጋር ባላቸው የእርስ በርስ እሰጥ አገባና የፖለቲካ ተጽዕኖ መገፋፋት ላይ መሆናቸውም የቀጠነውን ሀገራት ጨምሮ የጦር አውድማ እንዳያደርጓቸውም ስጋት አለም። በተለይም ኤርትራ አሁን እንደጀመረችው ሁሉም በቀጣይም ከነዚህ ሀገራት ጋር የምትፈጥረው ወታደራዊ ግንኙነት አደጋ ይኖረዋል በማለት አደጋው እነዚህ ሀገራት ወደ ጦርነት ሲገቡ የአፍሪካ ቀንድ ሀገራትን በተዘዋዋሪ ጦርነት ውስጥ መግባታቸው ነው በማለት የኤርትራን መዘዘኛ አሰላለፍ ያነሳሉም። በዚህም የአፍሪካ ቀንድ ሀገራት የባህረ ሰላጤው ሀገራትን የፖለቲካ ፍትጊያ ታሳቢ ያደረገ ግንኙነት መመሰረት እንደሚገባ በመጠቆም ከሀገራቱ ጋር የሚደረግ ጥብቅ ግንኙነት ግን ጊዜያዊ እንጂ ዘለቄታዊ ጥቅም እንደሌለው ማወቅ ይገባል በማለት ያሰምራሉ። እንዲያም ተባለ እንዲህ ግን ምስራቅ አፍሪካና አካባቢው ካለው የጂኦፖለቲካ ስትራቴጂ አኳያ በርካታ ሀያላን ሀገራት ወታደራዊ ይዞታቸውን ማስፋትና ማጠናከር ከያዙ ውለው አድረዋል። የአፍሪካ ቀንድ የሶስት አህጉራት ማለትም የአፍሪካ ኤዥያና አውሮፓ መገናኛ እምብርት መሆኑ ለሀያላኑ ሀገራት ወታደራዊ ይዞታ እሽቅድምድም አይነተኛ ምክንያት መሆኑን የዘርፉ ምሁራን ይናገራሉ። ቀጠናው የዓለማችን የነዳጅና ሌሎች ዕቃዎች አቋራጭ መጓጓዣ መሆኑም ሌላንኛው ምክንያት ነው። በአለም ኢኮኖሚና የንግድ እንቅስቃሴ እንዲሁም የፖለቲካ እንቅስቃሴ ላይ ምስራቅ አፍሪካ ቀጠና ወሳኝ መሆኑን ብዙዎች ይስማማሉ። ለዚህም ነው አሜሪካን ጨምሮ ቻይና፣ ፈረንሳይ፣ ሩሲያ፣ ቱርክ፣ ሳውዲ አረቢያና ሌሎችም ሀገሮች ወታደራዊ ይዞታቸውን በአፍሪካ ቀንድ አካባቢ ያደረጉት። በቀይ ባህርና በምስራቅ አፍሪካ ቀንድ ላይ ጥናት ያደረጉ የፖለቲካ ተንታኞች ምስራቅ አፍሪካን ገሃነማዊ ገነት ሲሉትም ይጠሩታል። እንደ ምሁራኑ ገለጻ በተለይም የሀያላን ሀገራት የጦር ቤዝ ምስረታና መስፋፋት እንዲሁም ሽኩቻ የቀጠናውን ሰላም የተካረረ እንዲሆን አድርጎታል። በዚህም በቀጠናው የሚስተዋለው የሀያላኑ ሀገራት ወታደራዊ ፉክክር፣ መደጋገፍና ተቃርኖ በአካባቢው ሀገሮች ዘንድ ጭምር አንድ የሞቅ ሌላ ጊዜ ደግሞ ቀዝቀዝ የሚል ፖለቲካዊ ወላፈን እየፈጠረ ነው። በዚህም አጋጣሚ በአካባቢው የተለያዩ ህገወጥ ቡድኖችና ሽብርተኞች እንዲንቀሳቀሱ ምቹ ሁኔታ ፈጥሯል። በቀጠናው ሀገራት የሚታየው የድንበር ተሻጋሪ ወንጀል፣ ህገወጥ የሰው ዝውውር፣ የጦር መሳሪያ ንግድና ህገወጥ የገንዘብ ዝውውርም የአካባቢውን የፖለቲካ ውጥረት እንደምቹ ሁኔታ ይጠቀሙበታል። የቀጠናው ሀገራት በእነዚህ ችግሮች ላይ በቁርጠኝነት በሚሰሩት ልክ ችግሩ መቀነስ ያልቻለበት ምክንያትም በገሃድ የማይታዩ ስውር እጆች በመኖራቸው ነው ይላሉ ሞራኑ። በዚህ ረገድ የቀጠናው ዋና ተዋናይ የሆነችው ሀገራችን ኢትዮጵያ እየተከተለችው ባለው የውጭ ጉዳይ ፖሊሲ የሁሉም ሀገሮች ትኩረትን መሳብ ችላለች። የተለያዩ ፖለቲካዊ አቋም ይዘው ከኢትዮጵያ ጋር ጥብቅ የሆነ የኢኮኖሚ የፖለቲካና የዲፕሎማሲያ አጋርነታቸውን የቀጠሉ ሀገራት እየተበራከቱ መሆኑንም መረጃዎች ይጠቁማሉ። ለዚህም ዋና ምክንያቱ የኢትዮጵያ የውጭ ግንኙነት ፖሊሲ ከጥንት ጀምሮ በአንጻራዊነት የፖለቲካ ገለልተኝነትን የሚከተልና ከሁሉም ጋር ወዳጅነትን ማጠናከር መርህ ከማድረጉ ነው ይላሉ የዘርፉ ምሁራን። በዚህ ረገድ ኢትዮጵያ መተግበር የጀመረችው የውጭ ግንኙነት ፖሊሲም ብሔራዊ ጥቅሟን መሰረት ያደረገና የዜጎችን ክብርና ደህንነት ማዕከል ያደረገ መሆኑን ባለሙያዎች ይናገራሉ። ይሁንና ዛሬ ላይ እየታየ ያለው የቀይ ባህር አካባቢ ዓለም አቀፍ ፖለቲካዊ ፉክክርና እሽቅድምድም ኢትዮጵያ ቀጣይ የጂኦፖለቲካዊ አሰላለፉን በጥንቃቄ ልትመለከተው እንደሚገባ ምሁራኑ ያሳስባሉ። አበቃን፣ ቸር ጊዜን ተመኘን። ወደ ቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቀን በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫ እንዳይረሳ። በሌላ ቪዲዮ እስክንገኛኝ ድረስ ቸርቆዩም።